በትናንትናው ሰኔ 15፣ 2025 በኢራን እና እስራኤል መካከል ስለተካሄደው ግጭት ቢቢሲ የዘገበው ሰበር ዜና ነው። የግጭቱ ሁኔታ፦ ኢራን እና እስራኤል በሦስተኛው ቀን ተከታታይ የአየር ጥቃቶችን ተገናኝተዋል። እስራኤል ከሰኔ 12፣ 2025 ጀምሮ በኢራን ላይ ትልቅ የአየር ጥቃት መጀመሩን ቢቢሲ ዘግቧል። ኢራን በበኩሏ በእስራኤል ላይ በተለይ በቴል አቪቭ፣ ሀይፋ እና ታምራ ከተሞች ላይ የሚሳይል ጥቃቶችን መፈጸሟን ተናግራለች። የእስራኤል ጥቃቶች እስራኤል በቴህራን እና ሌሎች የኢራን ከተሞች ላይ ያነጣጠረ ጥቃት በኒውክሌር መሰረተ ልማት፣ ወታደራዊ ጣቢያዎች እና የሚሳይል ማምረቻ ፋብሪካ ማስታወቂያዎች ላይ ተካሂዷል። በጥቃቱ የኢራን አብዮታዊ ዘብ እርጊቱ የማስተዋል ኃላፊ ጄኔራል መሐመድ ከዘሜን ጨምሮ ከፍተኛ ወታደራዊ መኮንኖች መገደላቸው ተዘግቧል። የኢራን ምላሽ፣ ኢራን በእስራኤል ላይ በርካታ የባለስቲክ ሚሳይሎችን በመተኮስ ምላሽ ሰጥታለች። በእስራኤል በኩል ቢያንስ አስር ሰዎች መገደላቸውን ቢቢሲ ዘግቧል። በኢራን በኩል ደግሞ የጤና ሚኒስቴር መረጃ እስከ ሰኔ 14 እኩለ ቀን ድረስ 128 ሰዎች መገደላቸውን አመልክተዋል። የዓለም ምላሽ፣ የአሜሪካ ፕሬዚዳንት ዶናልድ ትራምፕ እስራኤል የኢራን መሪ አያቶላ ካሜኒን ለመግደል ያቀደችውን ዕቅድ እንዳትፈጽም መከላከሉን ቢቢሲ ከሲቢኤስ ጠቅሶ ዘግቧል። ትራምፕ በተጨማሪ ግጭቱን ለመቆጣጠርና የአሜሪካ ኢላማዎች እንዳይጠቁ ለኢራን ማስጠንቀቂያ ሰጥቷል። ተጽዕኖ ቢቢሲ እንደዘገበው የብሪታንያ ቻንስለር ራቸል ሪብስ ግጭቱ በነዳጅ ዋጋ ላይ ያለውን ተጽዕኖ ለመግታት ሁሉም ነገር ይደረጋል ብላለች። የነዳጅ ዋጋ መጨመር በተለይ በሆርሙዝ ስትሬት የመርከብት የኢኮኖሚ ትራንስፖርት መስተጓጎል ሊያስከትል ይችላል።